ከዚህ ቀደም የክልሎችና የከተማዎችን ስም ይዞ ይታተም የነበረውን ሰሌዳ የሚያስቀር አዲስ የተሽከርካሪ ሰሌዳ ተግባራዊ ሊደረግ ነው። አዲሱ ሰሌዳ የተሽከርካሪውንና የአሽከርካሪውን ወይንም የባለ ንብረቱን መረጃ የያዘ ችፍስ የተገጠመለት እንደሚሆን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ አዲስ ሰሌዳ ተግባራዊ ማድረግ የሚያስችለውን የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ የተሰኘ መመሪያን አጽድቋል። ቅድም ሲል የነበረውን የተሽከርካሪ መለያ ቁጥር ሰሌዳ አመራረትና አሰረጨጨት የአሰራር ክፍተት የነበረበት መሆኑ በመመሪያው ላይ ተብራርቷል። በከፍተኛ የውጭ ምንዛሬ የሚመጣውን የሰሌዳ ትሬ እቃ ባጓው በመጠገም የመንግስትን ሀብት ከብክነት ለመታደግ መመሪያው ተዘጋጅቷል ትውላል። በምላ አገሪቱ በተመዘገቡና ለመዝገባ በሚቅርቡ ተሽከርካሪዎች ላይ ተፈጻሚ የሚሆነው አዲሱ መመሪያም ከሁን በፊት የነበረውን አሰራር በመለወጥ እስካሁን በአገሪቱ ውስጥ የተመዘገቡ ተሽከርካሪዎች የመለያ ቁጥር ሰሌዳ ለውጥ እንዲያደርጉና እንደ አዲስ እንደሚመዘገቡ ያትታል። ወደፊት የሚመዘገቡ ተሽከርካሪዎችም በአገር አቀፍ ደረጃ ወጥ የሆነና ተከታታይነት ያለው የመለያ ቁጥር ሰሌዳ እንዲኖራቸው እንደሚደረግ ተብራርቷል። አዲሱ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንደሚኖረው ያብራራል። ሀገሪቱ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢት የሚል የግዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋል ተውሏል። የሁሉም ሰሌዳዎች መደባቸው ነጭ ሆኖ ፊደላቱና ቁጥሮቹ በጥቁር ቀለም እንደሚጻፉ በመመሪያው ላይ ተመልክቷል። በኤሌክትሪክ ወይንም በሌሎች ታዳሽ ኃይሎች የሚሰራ የተሽከርካሪ የመለያ ቁጥር ሰሌዳ ግን መደቡ ነጭ ሆኖ ጽሑፉ አረንጓዴ ቀለም እንደሚሆን ተገልጿል። በአዲሱ መመሪያ የአካል ጉዳተኛ ተሽከርካሪዎች ሰሌዳ ራሱን የቻለ መለያ እንደሚኖረው እንደሚደረግ ተጠቁሟል። በዚህ መሠረት የአካል ጉዳተኛ ተሽከርካሪ የመለያ ቁጥር ሰሌዳ ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር የያዘ ሆኖ ከተሽከርካሪ አካል ላይ ከፊትና ከኋላ የዊልቸር ምልክት ፒዲ የሚል የላቲንና ሃጎ የሚል የግዕዝ ምህፃረ ቃላትን እንደሚስክ ዋዜማ ከሰነዱ ላይ ተመልክታለች። በዚሁ መልኩ ተዘጋጅቶ ለአገልግሎት እንደሚበቃ የተነገረለት አዲሱ የተሽከርካሪ ሰሌዳ ከዚህ ቀደም በክልልና በከተማ ስያሜ የሚታተመውን የሚያስቀረ መሆኑን የትራንስፖርት ሚኒስትሩ ዶክተር አለሙ ስሜ ተናግረዋል። ሚኒስትሩ ይህን የተናገሩት ሚያዝያ 24 ቀን 2017 ዓ.ም የተቋሙ የዘጠኝ ወር የከናወነ አፈጻጸም ሪፖርት ግምገማ ላይ ነው። ሰሌዳ አንድን መኪና ከሌላ መኪና መለያ እንጂ የክልል ባህል መግለጫ አይደለም ሲሉ ዶክተር አለሙስሜ በጽኖት ተናግረዋል። ሚኒስትሩ አክለውም ሰሌዳው ላይ ክልል የሚለይ ጽሑፍ አንጽፍም በማለት ተናግረዋል። አዲሱ የተሽከርካሪ ሰሌዳ ላይ የሚታተመው የክልል ስያሜ ቀረ ማለት ክልሎች ከተሽከርካሪዎቹ ያገኙት የነበረውን የአገልግሎት ገቢ ይቀራል ማለት እንዳልሆነ አለሙስሜ አስረድተዋል። እንደሚስቱ ማብራሪያ ከሆነ ተግባራዊ ይደረጋል የተባለው ሰሌዳ ከተሽከርካሪው ላይ መፈታት እንዳይችል ሆኖ የሚመረት ነው። ይህ የአንዱ መኪና ታርጋ አንዱ መኪና ላይ መለጠፍ እንዳይቻል ያደርጋል ተብሏል። አዲሱ የተሽከርካሪ ሰሌዳ ላይ የሞተር ቆቶን፣ የአሽከርካሪው አድራሽና ሌሎች መረጃዎችን የያዘ ቺፕስ እንደሚኖረ ዋዜማ መረዳት ትችላለች። ይህን መረጃ ከተፈከተለት አካሎች መመልከት ማንን ሊመለከተው የማይችል መሆኑን ዶክተር አለሙ አብራርተዋል። ሰሌዳው ሲመረት ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎች የሚሰጡ ምስጢራዊ ምልክቶችን እያንዳንዱ የሰሌዳ አይነት የያዘ እንደሚሆን በተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ይገልጻል። ልዩ መግለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚጠይቅ ሰው ሚስቴሩ እንደየሁኔታው በልዩ ሁኔታ ሊሰጥን ለሚችልም ነው የተገለጸውም። ዘገባውን ያቢኝ ነው። ከዋዜማ ሬዲዮ ነው።